አረ፣ እንዴት እንደማትስጪኝ እናያለን። ምን ስጪኝ። ህፃኑ ሁለቶቹ ማየ አዱ፣ እረፍ። በማይመለከት ነገር ውስጥ አትግባ። ቆይ ፖስቶ እኒጋኑ አላገኘው። ስለዚህ ለእኔ ስጠኝ። አይ፣ ለእሷ እንዳሰጣት። አዱ፣ ለእኔ ነው መስጠት ያለብህ። ምክንያቱም ነገሩ የሚመለከተው እኔን ነው። ቆይ ፖስታ፣ ምን ቢዞ እንደዚህ ምትጫወጫወት። በእውነት ለእናንተ ምንም ጥቅም የለውም። ለእኔ ግን የህይወቴ ጉዳይ ነው ሽ ቆይ ይህን ፖስታ አኪት ነው ያመጣሽው? ከእሷ ክፍል ከሆነ ምን ስለታል? አይደለም ከማመን ክዳድ ክፍል ነው ያመጣሁት። ደግሞ አሰቅጃለሁ። በጭራሽ አዱን እንዳታምናት በምንም አይነት መንገድ ሊፈቅዱልሽ አይችሉም። ወላጆች መሆናቸውን ትራሻልሽ ልበል? ቆይ በጣም ዱሽ እንዲ ይመስልሽ። ላይወድኝ ይችላሉ፣ ግን ደግሞ ይህንን ፖስታ በምንም አይነት መንገድ ሊሰጡሽ አይችሉም። ቆይ ምንድን ነው ምን አጋጥሞሽ? ምን አንድ ውጭ ይችላ ወጥተን ማውራት እንችላለን። አዱ ምን እያደረክ ነው? ቆያ ማህል እንዲህ አይ ፖስቶን ሳሊዝ ወዴትም አልወጣም። እንደዛ ማድረግ አልችልም። ከፍቻለሁኝ ለእናንግርሽ ብቻ ስለፈለግኩ ለምን ድርቅ ትላላችሁ? ይሄ ህይወቴ ጉዳይ ነው፣ በማይመለከታችሁ ነገር አትግቡ። የሹመል ሽዳት አንቺ ምን የመለክትንክስ ምንም አያደርግሽ። ስለዚህ ስጫ አላረገውም። እንዴትም እንዴትም ብዬ ከፍተዋለሁ። ቶሎ በጀርባ አልወጣና ዘግቼውን ማንበብ እችላለሁ። አድርግ። ታስጠላኛለክ። እሺ ቆይ ወንድምነት ላይ ነው። ለሷ ትገኛለክ። ዝም ብለሽ አርፈሽ ትቀምጭ። ወይዘሮ ሄለን የሰማችውን ማመን አቃታት። የስልክ ጥሪ ደረሳት። የአቶ ቶማስ የሞት መርዶ፣ ሙቷል የሚል የስልክ ጥሪ ሲደርሳት ራሷን ስታ ወደኋላ ወደቀች። ሄለን ያስቀመጠችውን አኑሻ የኑኑን የኤች አይ ቪ ምርመራ ውጤቷን ሰርቃ ተጣሉባት። ይህንን የሚያየው አዶናይ ቀምቶ ለኑኑ መለሰላት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችው። ዛሬ እንግዳ ክፍል ሀያ ሁለት ተለቀቀ። ወደ ክፍል ሀያ አንድ ስንመለስ እንግዲህ መሲተ አፍቃሪዋን ለማገኘት ስልክ ሲደወልላት ያ ስልክ ደግሞ አንስታ ብታይም በሩ ተዘግቶባት ነበረ። ያየችው ይህንን ያየች መሲ በንዴት ላይ ትገኛለች ለማታቀው ለብዙ ወራት በስልክ ለሚያወራት ፍቅረኛዋም ሁሉንም ነገር ነግረዋለች በቃ ሁሌም ከጎንች ነኝ አንቺ ብቻ ቃል ግቤልኝ ምክንያቱም ከኔ እንዳትለይ ሁሌም ከጎኔ እንደምትሆኝ ወንድምሽም ባለቤትሽም አባት ሽም ሁሉንም እሆንልሻለሁ አንቺ ደግሞ ከጎኔ እንድትሆኝ እፈልጋለሁ እያላት ነበረ። ይህን የመሆንልህ እኮ መጀመሪያ አንተን ሳይክ ነው እያለች ነው። ቢሆንም ከዚህ ውጭን ይሄን እሆንልሻለሁ አንቺ እንዳትለየኝ እፈልጋለሁ ብትዘጋውም፣ ሁሌም ከጎንሽ ነኝ፣ ምንም አትሆኝም፣ አትፈሪም እያላት ነበረ። እኛም ከስልክ ድምፁ ከተመልካቾች እንደተረዳ ነው ይሄ ድምፅ የትሄድ ነው እያልን ነበረ። እንግዲህ ይሄ ለነ የድሮ ባለቤቷ ነበረ ቴዴ። አሁን ላይ ደግሞ ከመሲ ጋራ በስልክ ፍቅር በኢንተርኔት የተገናኘው ቴዴ አሁን በአካል ለመገናኘት ነበር ከሷ ጋር የወሰነው። ሄለን ግን ባሏ በመጥፋቱ ቶማስ ሚስጥሩን ታቃለች በማለት በሩን ቆልፋባት ጊዜ ሰታት ነበር የሄደችው። እሷም ለመውጣት ብትፈልግ ያው መውጣት አልቻለችም እና እሱም ይህን እያስረዳት በቃ ስልኩን ፎቶ ልክልሻለሁኝ በማለት እውነት ነው እውነትን ነው በማለት ነበረ ያንን ፎቶ ልኮላት ከዛ ላይ ሲገባላት ስደውል አይልክም እያለች በጥብብቅ ላይ የምትገኘው መሲህ ሁለተኛ ፓርት ሀያ ሁለት ላይ ይልክላት አለ። ያን ፎቶ ስታይ በፍጹም ይሄ ሊሆን አይችልም፣ በህልሜ ነው በፍጹም እያለች የቴድ ፎቶ ነው ከስልኳ የደረሰው እንዴት ሊሆን ይችላል? እንዴ እየተጫወተብኝ ነበረ ከእሷ ጋር ሆኖ ይሄንን እያለች፣ እሷም በሌላ ሀሳብ ይሄዳለች ማለት ነው። በፍጹም እያለች ራሷን ሁሉ ሳተ። እያለቀሰች በለቅሶ ላይ ትገኛለች። ይሄንን እንግዲህ ያይቺ መሲ መውጣትም አልቻለችም። ራሷን በህልሜ ነው እያለች ለማረጋጋት ብትሞክርም ለቅሶ ላይ ናት። ደጋግማ ብታየውም ጭራሽም መልሳ ብደውልለትም ላያነሳላት ፍቃደኛ አይደለም። ምክንያቱም ይህን በምታይ ጊዜ የሚሰራውና ከእሷ ጋር ያለውን ነገር ስለምታቀር አያነሳም በቃ ይሄ ነው ስራው በማለት በጣም በንዴት ውስጥ ትገኛለች መሲ እንግዲህ ያንን እያለች እንዴት ሊሆን ይችላሉ? እያለች በር ክፈቱልኝ፣ በሩን እያለች በሩን እየቀጠቀጠች ነበር የምትገኘው። ማንም ሰው ግን ሊደርስላት አልቻለም። ሁሌም ተጎኗ የምትገኘው ታዴም አሁን ላይ በኩርፊያ ላይ ስለሚገኙ አብራት አይደለችም ማለት ነው። እያለቀሰች ከተቆለፈው ክላስ ትገኛለች መሲ እንግዲህ ወደ አኑሻ ጋር ስንመለስ አኑሻ ከትምህርት ቤት ተመልሳ ከመኩ መኩ ጋራ መታለች። ትምህርት ቤት ሳይሆን እሷ ተደባድቦላት ከልጆች ጋራ ነው። አንድ ላይ እየመጡ የነበሩት እሷም ያው እንግዲህ ከጓደኛዬ ጆኒ ጋር እሱን ደብድቦላት አለ ሞኩ ማለት ነው። ትምህርት ቤት ሄድኩ እያለች ከእነሱ ጋር ነበረ ስትውል እየነበረ ማለት ነው እንግዲህ ያሰበችው ማነች ኤልሾ ማለት ነው። ከሱ ጋር መጣ ቁማ አንድ ላይ ቤተ ክርስቲያን ከአይንዬ ጋር እና ቤተክርስቲያን ሂደዋል ቤተ ሄደዋል። ተመልሳ ግን ከቢኖ ጋር ና ከምኑ ጋር አንድ ላይ በሚመጡ ሰዓት ወንድሟ አብሯት አብሮ ነበረ። አንተ እንዴት ከዚህ ጋር ከእሷ ጋር ሄደህ ነው እንዴት ነው? እያለ የት ሂደሽ ነው በማለት ሞክዬ፣ የእህቶቹ ጠበቃ ኮስታራው ሞኩ ማለት ነው። ዋው፣ ደስ ሲል ወንድም ጠበቃ ነው የሚባለው። እንግዲህ በሞኩ ታያላችሁ። የእህቱን ካልሆነ ቦታ ላይ የመውደቅ ወይም ካልሆነ እንትን ላይ እንዲወርቅ የማይፈልገው ሞኩ የእህቶቹ ጠበቃ ማለት ነው። ምንድነው ከየሄዱ ምን ልታደርግ ሄደች ነው የት ሄደች ነው እያለ ኮስተር ፈት እያለ ነው። መጀመሪያ ግን አኑሽ ነገረኛዋ ነች ስትል የነበረች እናም እንግዲህ ኤልሱ ቤሉንን አብሯት በምታይ አንተ እንዴት ከእሷ ከአንድ ተራ እንዴት አብርክ ትሄዳለህ እያለች ትቆጣለች። ይህን የሚሰማው ሞኩ ማለት ነው በቁጣ ይናገራታል። ይቅርታ ጠይቂ እህቴም በማለት እሷ እኔ እኮ ከእናቴ ጋር ቤተ ክርስቲያን ሂደን ከዛ አንድ ላይ እሷ ለጸሎት ስለምቆይ በአንድ መጣን አለችው። ቢሆንም እሱ የሚናገራት ና ይቅርታ ጠይቂ እህቴም በስነ ስርዓት ሲላት ምክንያቱም ከአንቺ የበለጠ ዘልሳላ ይላታል። ምክንያቱም ቢናገርባት ሌላ ነገር ስለሚደርስባት እና ቤሎሎን ተተወከላ ሲ ምግብ አምጭልኝ መሲም በማለት ተቷት ይሄዳል። እሱም ሞኮ የእህቶቹ ጠበቃ ይናገራታል። ኑኑን አይ እሺ በቃ ወንድም ይቅርታ ስትለውም ሊቅርታ እንድትይኝ አደለም ምንድን ነው መተዛዘል ከማን ጋር እያለ ይቆጣታል። በኩስ ታራነት ማለት ነው። እንግዲህ ወደ ክፍሉ ስንሄድ ኑኑ አኑሻ መስረቁን ያንን የንትናን ፋይል ልሰርቅ ፈላይ ማለት ነው የኤችአይቪ ምርመራ የተካሄደበትን እናቷ ስለቀማቻት ይህን ወረቀት ማወቅ አለብኝ በማለት አሁን የምትገኘው ኑኑ የእሷን ፋይል አውጥታለች እየታገለች ይዛ እንግዲህ አዶናይም ነበር እናም ጭብላ ስቀማት በጥፊ ትላታለች። እሷን በጥፊ ስትላት እሱም ይወዳታል እና ኑኑን ከእንትኗ እሷን ይቀማል። አኑሻ ላይ ቀምቶ ለኑኑ ይሰጣታል። ምን ወረቀት ቢሆን ነው ብላ መልሶ ትቀማታለች፣ ተቀማታለች እሱም ምንድን ቢሆን ነው የሷ ከሆነ መልሽ፣ የሰው ቃቢላትም፣ አንተ ለሷ ልታግዝ እንዴት እኔን እህትህን ከተራ እንትን ጋር እንትን ትላለህ? እያለችው ነበረና ሁሉንም ነገር እንዳም ጠቅማለ እሷ ራሱ ለሁለታችሁ ሜማቶናት ከ ቢኖል ጋር ማብራ ነበረች፣ ትለዋለች። አዶናይ ይህንን በምትለው ጊዜ አዶናዬ እንደ ማ መሆን የለበትም እያለ ነበረ ማለት ነው። እንግዲህ ወደ ቢኖል ክላስ ምግብ ይዛለት ስትመጣ እሱም የይዛት አልመሲን ና አብረን እንብላንችም እኮ አልበላሽም ሲላት አይ፣ በፍጹም እኔ አልበላምም እታይ በላለውኝ ስለዚህ እኔ ደረጃዬን፣ እውነቷን ነው አንሺ፣ ደረጃዬን ማወቅ አለብኝ። ስለዚህ እኔ አንተ ጋር እንዴ በፈጣሪ ስም እኔ ነኝ እንደውም ሳንቺ ዝቅተኛ እንዴት እንደዝታያለች ብሎ እጇን ይይዝና ልትወጣ ስትል እጇን ታስለቅቀዋለች። ይህን ስትለው እሱ እንደው በሌላ ሀሳብ ገብቷል። እና አሁን መሆን ያለባት ለአዶናይ ነው። ምክንያቱም አዶናይ የመጀመሪያ አፍቃሪው ነው ማለት ነው። እሱም እንግዲህ ሁለት ወንድማማቶች ሲለው ይገባል። እንዴት ነው? ስለዚህ አሁን ላይ እንግዲህ እሷም ትታው ትውጣለች ማለት ነው። ወደ ናሆም ጋር ስንመጣ፣ ሩቤል ጋር ስንመጣ እሱ ደግሞ አሁን ወድ ከሄደበት መጥቷል። አዶናይ ሄጄ ልፈልገው ሲል ቢሎል አይ እሱ ከድንገት ይመጣል። ይሄን ደግሞ ይዞ የመጣው የት ሄደ ነው ይባል የሆነ ቦታ ነው እያለ ነው። እንግዲህ የወንድሙን ሞት እየሰማው ወደ አኑሻ ጋ የትነች በማለት አኑሻ ናፍቀኛለች በማለት እሷ ክላስ ላገኛት ብሎ በመሄድ እንዴት ሆኜ ልንገራት፣ እንደዚህ ብነግራት፣ እንደዚህ ነው እያለ እየሳላት ነበረ። በሀሳቡ ወድቃ ራሷን ስትስት ምናምን ይሄን ሁሉ ሲነግራት ምንድን ነው ልትነግረኝ ያልከው እያለችው ነበረ። የሆነ ነገር ጠንካራ ሁኝ፣ የሆነ ነገር ልነግረች ነው እያለ በሀሳብ ነበር ሲላት እየነበረ፣ አጎቴ ንገረኝ እያለችው ነበር እና እሱም ሲያስበው በአእምሮ የሳላት በቃ እንደዚህ ወርቃ ስራሷን ብትሰትፌን ትብሰራ እያለ ነበር። በቃ ይሄን እየቀረጸ በሀሳቡ ሳለ ትቷት በቃ እመጣለሁ በማለት ትቷት ይሄዳል፣ ማለት ነው እንግዲህ። ወደ ታች ደግሞ ስንመለስ ሄለን ስልኳ እየጠራል ጠፋ እያለች እያወራች በሀሳቧን ምንድን ነው እያለች ነበረ። ስልኳ ሲደወል ስልኳን ሩጣ ታነሳለች። እናም ከልጅዋ ጋ ቤሉል ጋር እንዴት ተቀመጠች። እሱም ምን እየጠየቃ ትወጣለች በሚልም ስልኳ ከድንገት እየጠራል። ወይዘሩ ሄለን ሄለን እንድታይና የምትሰማውን የሆን ማመና አቃታት። ስልኩ ሲደወልላት እንግዲህ ይህ አቶ ቶማስ ህልፈት ነው የተላከላት ብዬ አስባለሁ። እንግዲህ ተመልካቾቻችን ቶማስ ከሞተ በጣም ድራማው ብዙ የሚያውቀው ነገር አለው። አቶ ቶማስ ከሞተ ድራማው በጣም ነው የሚደብረው። በእውነት ብዙ ነገሮች ማወቅ አለበት። እንዴት ነው እንትኑ እንደዚያ የሚያሰራውና? ስለዚህ የሄለን የሰራችው ወንድሙን የገደለችው ይሄ ይሄ መውጣታ ይሄን አውቆ ቢሞት እንኳን አሪፍ ነው እና አለነበረ